ሰላም ውድ ተመልካዮቻችን እንዴት ሰነበታችሁ? እግዚአብሔር ስም የተመሰገነ ይሁን። በባለፈው ክፍለ ጊዜ የእግዚአብሔር መንግስት ዘላለማዊነት እና ያየነው በዳንኤል መጽሐፍ ውስጥ ነበረ። ብዙውን ጊዜ ወሰድ ነው። በዛ ውስጥ እግዚአብሔር እንዴት መንግስቱ ዘላለማዊ እንደሆነች ለናቡከደነጾር በተደጋጋሚ የገለጠበትን እናም በመጨረሻም የእግዚአብሔር መንግስት ብቻዋን ለዘላለም የምትጸና እንደሆነች፣ የሰው መንግስታት ሁሉ የሚፈርሱና የሚቀሩ እንደሆኑ ያስተማረውን ትምህርት አይተናል። ከዛ ቀጥለን በምዕራፍ ሰባት ውስጥ የሰው ልጅ የሚመስለው ተብሎ የተገለጠውን እንደተመለከትነው እሱን ከአራት አራዊቶች ጋር ያነጻጸረ በዛው ምዕራፍ ውስጥ የሚያስቀምጠውን አይተናል። ይህ የሰው ልጅ የተባለው ከእግዚአብሔር ክብርን እና ጠቅላላ ግዛትን ደግሞ የዘላለም መንግስትን እንደተቀበለ አይተናል። ይህ የሰው ልጅ ሚሊዮን ሀሳብ ይዘን ወደ መዝሙረ ዳዊት ምዕራፍ ስምንት ሄደን፣ እዛ ደግሞ ዳዊት እግዚአብሔር ሰው በፈጠረው ጊዜ ገና ከመውደቁ በፊት የሰጠውን ክብር የሰጠውን ስልጣን እያየ እግዚአብሔርን የሚያመሰግንበትን መዝሙር አይተናል። ነገር ግን ሰው በኃጢአት ምክንያት ሲወድቅ ከዚህ ክብር እንደጎደለ እግዚአብሔር የሰጠውን ተልእኮ መፈጸም እንዳልቻለ አይተናል። ስለዚህ ይህ በትንቢተ ዳንኤል ምዕራፍ ሰባት ውስጥ የምናገኘው የሰው ልጅ አዳም ያጣውን ይህንን ክብር አዳም ሊፈጽመው ያልቻለውን ተልእኮ እንደፈጸመን የተመለከት ነው። ለምን አዳምና ሔዋን እስከ ምድር ዳር ድረስ እንዲገዙ እግዚአብሔር ስልጣን ሰጥቷቸው ነበረ ነገር ግን ይህን ማድረግ አልቻሉም ይህ የሰው ልጅ ግን መንግስቱ ዘላለማዊ እንደሆነች አህዛብን ሁሉ የሚገዛ እንደሆነ አይተናል በዛሬው ክፍለ ጊዜ ደግሞ ከሰባ ዓመት ምርኮ በኋላ በእዝራ በነህምያ አማካኝነት ወደ ምድራቸው የተመለሱትን አይሁዶችን የምናየው በእነሱ ውስጥ እንዴት ነው የእግዚአብሔር መንግስት የቀጠለችው የሚለው ነው የምንመለከተው ስለዚህ በመጀመሪያ መጽሐፈ እዝራ ምዕራፍ አንድ ከቁጥር አንድ እስከ አራትና ቁጥር አምስትን በመመልከት እንጀምር። እንደዚህ ይላል፣ በኤርምያስም አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ፣ እርሱም በመንግስቱ ሁሉ አዋጅ አስነገረ፤ ደግሞም በጽህፈት አድርጎ እንዲህ አለ፣ የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት ይሠራለት ዘንድ አዞኛል። ከህዝቡም ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። ቁጥር የይሁዳና የቢንያም የአባቶች ቤቶች አለቆችም፣ ካህናቱም፣ ሌዋውያኑም በኢየሩሳሌም ያለውን የእግዚአብሔርን ቤት ለመስራት ይወጡ ዘንድ እግዚአብሔር መንፈሳቸውን ያነሳሳው ሁሉ ተነሱ። እግዚአብሔር በትንቢተ ኤርምያስ ምዕራፍ 25 ውስጥ የተናገረውን ትንቢት እናስታውሳለን። ለሰባ ዓመት እንደሚገዙ ከዛ በኋላ እንደሚመልሳቸው እግዚአብሔር ተስፋ ሰጥቷቸው ነበረ። እዚህ ጋር የምናየው እንግዲህ ያንን ተስፋ ቃል እግዚአብሔር በፋርስ ንጉስ በቂሮስ አማካኝነት ያንን ተስፋ ቃል ሲፈጽምላቸው ነው የምናየው። ስለ እነዚህ ስለተመለሱት ሰዎች ዝርዝር የሚነግረን የእዝራ መጽሐፍ ምዕራፍ ሁለት ቁጥር አንድን እንዲህ ይላል። የባቢሎንም ንጉስ ናቡከደነጾር ወደ ባቢሎን ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደየከተማቸው የተመለሱት የአገር ልጆች እነዚህ ናቸው ይላል። ከዛ በኋላ የተመለሱትን ሰዎች ስማቸውን ቤታቸውን ከማን ቤተሰብ ከምን ዘር እንደሆኑ ከዘረዘረ በኋላ ቁጥር 64 እና 65 ላይ አጠቃላይ ቁጥራቸውን ያስቀምጣል። ምን ይላል? የተመለሱት ሰዎች 42360 ነበሩ ይላል። ከእነሱ ጋር አብረው ባሪያዎቻቸው ወይ ደግሞ ሰራተኞቻቸው 7337 የሆኑት እና 200 ዘማሪያዎች አብረዋቸው እንደመጡ ይናገራል። ስለዚህ እነዚህ ብቻ የተመለሱት፣ ሌላው የቀረው ምርኮኛ ግን አልተመለሰም። ይህንኑ አሁን እዝራ ላይ ያየነውን ሀሳብ ነህምያ ምዕራፍ 7 ቁጥር 66 እስከ 67 ውስጥ ተደግሞ እናየዋለን። እንግዲህ በነዚህ በተመለሱት ምርኮኞች መካከል እንደ አስተዳዳሪ መሪ የነበሩት ሶስት ሰዎች ተጠቅሰዋል። አንደኛ ዘሩባቤል ነው፣ ሁለተኛ እዝራ ነው፣ ሶስተኛ ነህሚያ ነው። ዘሩባቤል በዋናነት ቤተ መቅደሱን በመስራት ላይ ነበር ያተኮረው። እዝራ ደግሞ ህዝቡን የእግዚአብሔርን ቃል ማስተማር ህጉን ማስተማር ነበረ። ነህሚያ ደግሞ የፈረሰውን ቅጥር ማደስ የነበረ ስራቸው። በዛውም ደግሞ ህዝቡን የሚያስተዳድሩ የሚመሩ ሰዎች ነበሩ ማለት ነው። ከዚህ ቀጥለን ምንድን ነው የምናደርገው? እግዚአብሔር በነቢያቱ የሰጠውን ተስፋ በአንድ ወገን ይዘን ደግሞ በእዝራና በነህምያ አማካኝነት እግዚአብሔር ያደረገላቸውን የሆነውን ነገር ደግሞ ሌላ በኩል አድርገን እያነጻጸርን እናያለን እግዚአብሔር የተናገረው ተስፋ ተፈጸመ ወይ ከተፈጸመም ምን ያህል ተፈጸመ ምን ያህል ቀረ የሚለውን እናያለን ማለት ነው በዚህ ውስጥ ስድስት ነጥቦችን ነው የምናየው የመጀመሪያው የእስራኤል ሁሉ መመለስ ይህን እንግዲህ በተለያዩ በነቢያቶች መጽሐፍት ውስጥ እናገኛለን ግን የተወሰኑትን እንደ ምሳሌ የሚሆኑትን እያነሳን ነው የምናየው ለምሳሌ በትንቢተ ሕዝቅኤል ምዕራፍ 37 ቁጥር 21 ላይ እንደዚህ ይላል። አንተም እንዲህ ትላቸዋለህ፣ ጌታ እግዚአብሔር እንዲህ ይላል፤ እነሆ የእስራኤልን ልጆች ከሄዱባቸው ከአሕዛብ መካከል እወስዳለሁ፣ ከስፍራም ሁሉ ሰበስባቸዋለሁ፣ ወደ ገዛ ምድራቸውም አመጣቸዋለሁ። አሁን የምናየው ተስፋ ምንድን? ይሄ በሕዝቅኤል የተነገረው እግዚአብሔር የእስራኤል ልጆች ሁሉ እንደሚመልሳቸው ወደ ምድራቸው እንደሚሰበስባቸው እግዚአብሔር የተናገረው ተስፋ ነው ማለት ነው። ይሄ በአንድ ወገን የነቢያቶቹ ተስፋ ነው። ሌላ ደግሞ በሌላ ወገን ደግሞ እዝራና በነሚያ አማካኝነት ይሄ ነገር ተፈጸመ ወይ፣ በእነዚህ ከምርኮ በተመለሱት አይሁዶች ሕይወት ይሄ ነገር ተፈጸመ ወይ የሚለውን ደግሞ እናያለን። ነው ከላይ ኦልሬዲ ጠቅሰነዋል። የመጡት ሰዎች ቁጥር ተዘርዝረዋል፣ ሁሉም እንዳልመጡ ይናገራል። እስፔሻሊ ስለ ሰሜኑ እስራኤል ደግሞ ምንም የሚናገር ነገር የለም። የእዝራና ነሚያ መጽሐፍ የሚያተኩረው አይሁዶችን ነው፣ ከባቢሎን ምርኮ የመጡትን ነው እንጂ በአሶር የተማረኩትን የሰሜኑን መንግስት፣ የሰሜኑን ሕዝብ እንዴት እንደሆኑ የሚናገር ነገር አናገኝም ማለት ነው። ስለዚህ የእስራኤል ሁሉ መመለስ አልተፈጸመም። ገና ይቀራል የተወሰኑት መተዋል፣ ግን ስቲል አብዛኛው ህዝብ ገና ይቀራል። ሁለተኛው በነቢያት የተነገረው ተስፋ ምን ነበረ? ይሁዳና እስራኤል አንድ ይሆናሉ። እነዚህ ሁለት ህዝቦች ሁለት መንግስታት ሆነው እንደተከፈሉ አይተናል፣ በሰለሞን ኃጢአት ምክንያት ከዛ በኋላ ባሉት በልጆቹ ሁለት መንግስታት ሆነው ሲከፈሉ አይተናል። አሁን አንድ እንደሚሆኑ እግዚአብሔር የተናገረው ተስፋ በነቢያቶቹ የሰጠው ተስፋ እንዳለ ደግሞ እናያለን። ትንቢተ ህዝቅኤል ምዕራፍ 37 ቁጥር 22 እንደዚህ ይላል፣ በምድርም ላይ በእስራኤል ተራሮች ላይ አንድ ህዝብ አደርጋቸዋለሁ አንድ ንጉስም በሁላቸው ላይ ይነግሳል። ከዚያ ወዲያ ሁለት ህዝብ አይሆኑም፣ ከዚያ ወዲያም ሁለት መንግስቶች ሆነው አይለዩም። እግዚአብሔር ምን አይነት ተስፋ ሰጥቶ ነበረ? እነዚህ ሁለት መንግስታት አንድ እንደሚሆኑ። ነገር ግን በእዝራና በነሚያ የተፈጸመውን ስናይ የተመለሱት ራሱ እነማን ናቸው? ከላይ እንዳነበብነው ይሁዳ ዘሮች ቢኒያም እና ሌዋውያን ናቸው። የቀሩት የሰሜኑ ወገን የሆኑት አልተመለሱም፣ አንድም አልሆኑም። እንዲሁም አንድ እንዳልሆኑ የሚያሳየን ነገር ምንድን ነው? እነዚህ አይሁዶች በተመለሱ ጊዜ በምድራቸው ያገኟቸው የሰማሪያ ሰዎች ነበሩ። በዚያ ከነበሩት አሕዛቦች ጋር የተዳቀሉ እንደ ነጦቢ አይነት ሰዎች በዛ ምድር ላይ እንደነበሩ ይናገራል። አይሁዶች መጥተው ቤተመቅደሱንና ቅጥሩን ለመስራት በተነሱ ጊዜ እኒህ ሰዎች ለማገዝ እና አብሮ ለመስራት መጡ። ነገር ግን እናንተ በእኛ አገልግሎት ውስጥ ድርሻ የላችሁም ብለው ከነሱ ጋር እንደም ጽኑ የሆነ ጥል እና ጽኑ የሆነ ልዩነት ሲያስቀምጡ እናያለን። ስለዚህ ይህ ምንድን ነው የሚያሳየው እግዚአብሔር የተናገረው ተስፋ ገና እንዳልተፈጸመ አይሁድና እስራኤል አንድ የሚሆኑበት ጊዜ ገዳ እንዳልደረሰ የሚያሳይ አንደኛው ፍንጭ ነው ማለት ነው። ሶስተኛው ደግሞ ምንድነው? የእግዚአብሔር መቅደስ እንደሚሰራ፣ የእግዚአብሔር ክብር እንደሚመለስ እግዚአብሔር በነቢያቶቹ ተናግሮ ነበረ። ለምሳሌ በትንቢተ ሕዝቅኤል ምዕራፍ 43 ከቁጥር 1 እስከ 7 ውስጥ አናነቦ ሚለን ሰፊ ሀሳብ ነው። እግዚአብሔር ምን ተስፋ ሰጥቶ ነበረ? ሕዝቅኤል ከእግዚአብሔር ቤት ሲለቅ ያየው ያ ክብር ተመልሶ እንደሚመጣና በእግዚአብሔር ቤት ውስጥ እንደሚሆን እግዚአብሔር የሰጠው ራእይ ነበረ። በዕዝራና በነሚያ ደግሞ የሆኑን ስንመለከት ቤተመቅደሱ ተሰርቷል። መጽሐፈ ዕዝራ ምዕራፍ 6 ከ13 ከ18 ብታዩት በዛ ዕዝራ ቤተመቅደሱን ሲፈጽም ሲሰራ እናያለን። ነገር ግን ይህ ቤተመቅደስ ከተፈጸመ በኋላ በዛ የነበሩ አይሁዶች ያንን ቤተመቅደስ ሲያዩ ሁለት አይነት ስሜት እንዳደረባቸው ይናገራል። መጽሐፈ ዕዝራ ምዕራፍ 3 ቁጥር 12 እና 13 እንደዚህ ይላል፦ የፊተኛውን ቤት ያዩ ሽማግሌዎች የሆኑ ብዙ ካህናትና ሌዋውያን የአባቶችን ቤቶች አለቆች ግን ይህ መቅደስ በፊታቸው በተመሰረተ ጊዜ በታላቅ ድምፅ ያለቅሱ ነበር። ብዙ ሰዎችም በደስታ ይጮሁ ነበረ። ደስ ብሏቸው የሚጮሁትን ድምፅ ከሕዝቡ ለቅሶ ድምፅ መለየት የሚችል አልነበረም። ሕዝቡም በታላቅ ድምፅ ይጮህ ነበረ፣ ድምፁም ከሩቅ ይሰማ ነበር። ስለዚህ ልክ ይሄ ቤት ተመስርቶ ሲያልቅ የድሮን ክብር፣ የሰለሞን ቤተ መቅደስ ክብር ያዩ አባቶች እና ሽማግሌዎች በሀዘን ያለቅሱ ነበረ። ያንን ክብር ማያውቁት ደግሞ በደስታ እነሱም ይጮሁ ነበረ እና ድምፃቸው እንደተቀላቀለ ይናገራል። ስለዚህ ለምን አለቀሱ እኒህ ሰዎች? እነዚህ አባቶች ለምን አዘኑ ስንል የሰለሞን ቤተ መቅደስ ሲሰራና ሲያልቅ የነበረው ክብር የእግዚአብሔር ክብር በተለይ በደመና ሲወርድ በአንደኛ ነገሥት ምዕራፍ 8 ከቁጥር 10 እስከ 11 ይናገራል። የእግዚአብሔር ክብር በደመና እንደወረደ የሙሴ እንኳን ድንኳን ባለቀ ጊዜ በዘጸአት ምዕራፍ 40 ቁጥር 33 እስከ 35 ባለ ውስጥ እንደዚሁ የእግዚአብሔር ክብር በደመና እንደወረደ እና ካህናቶቹ እንኳን ማገልገል እስኪያቅታቸው ድረስ የእግዚአብሔር መገኘት እንደነበረ ይናገራል። ስለዚህ አሁን ይሄ ቤት ግን ባለቀ ጊዜ ያ የእግዚአብሔር ክብር በደመና ሲመጣ አናይም። የእግዚአብሔር ክብር መመለስንም የሚናገር ምን ማየት ሀሳብ የለም። ቤቱ ተሰርቶ አልቋል። ታቦቶ አልነበረም። ቅድስተ ቅዱሳኑ ባዶ ነው። ነገር ግን የእግዚአብሔርም ክብር አልተመለሰም። ልክ እንደቀደሙት እንደ ሙሴ ድንኳን ጊዜ፣ እንደ ሰለሞን ቤተ መቅደስ ጊዜ፣ አሁን በዚህ በሁለተኛው ቤተ መቅደስ መሰራት ውስጥ የእግዚአብሔር ክብር ሲመለስ አናይም። አራተኛው የዳዊትን መንግስት እግዚአብሔር እንደሚያድስ በዳዊት ዙፋን የሚቀመጥ ንጉስን እግዚአብሔር እንደሚያስነሳ የሰጠው ተስፋ አለ። መንግስቱ ለዘላለም የምትቀጥል መንግስት እንደሆነች ሁለተኛ ሳሙኤል ምዕራፍ ሰባት ውስጥ አይተናል። ያንን ተስፋ እግዚአብሔር በነቢያቶቹ የተናገረውን አንዱን ክፍል እኒህ ትንቢተ አሞጽ ምዕራፍ ዘጠኝ ቁጥር 11 እንደዚህ ይላል፣ በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀድሞም ዘመን እሰራታለሁ። እግዚአብሔር ምን ተስፋ ሰጠ? የዳዊት መንግስት እንደሚታደስ በነቢዩ አሞጽ አማካኝነት እግዚአብሔር ተስፋ ሰጥቷል። በዕዝራና በነህምያ አማካኝነት ምንድን ነው የሆነው? ዘሩባቤል የተባለው የይሁዳ አለቃ እሱ ከዳዊት ዘር የሆነ ሰው ነው። ንጉስ መሆን ይችል ነበረ፣ ነገር ግን ንጉስ አድርገው ሲያስቀምጡ አናይም። የተጠቀሰው ራሱ ለምሳሌ ትንቢተ ሐጌ ምዕራፍ አንድ ቁጥር አንድ ላይ የይሁዳ አለቃ ዘሩባቤል ብሎ ያስቀምጠዋል። አለቃ ነበረ፣ መሪ ነበረ፣ ነገር ግን ንጉስ ሆኖ አልተሾመም። ስለዚህ ምንድን ነው የሚያሳየን ይሄ? አሁንም በዳዊት ዙፋን ላይ የሚቀመጥ ንጉስ አልነበረም። እንደሁም አንድ ጥያቄ የሚፈጥር ነገር ምንድን ነው፣ እዝራ ቤተ መቅደሱን ከዘሩባቤል ጋር ሆኖ አድሰዋል። ህዝቡን አስተምረዋል። ቤተ መቅደሱ ብቻ ሳይሆን የከተማይቱ ቅጥር ደግሞ ታድሷል። ሁሉ ነገር አልቋል። የቀረው ምንድን ነው? የዳዊት መንግስት ነው። ለምንድን ነው ታዲያ እዝራና ነህሚያ ዘርባቤል ይህንን ለማድረግ ያልቻሉ? ለምን ከዳዊት ዘር የሆነ ሰው ፈልገው ለምን ሊያነግሱ አልቻሉም? ይህን ጥያቄ መጨረሻ አካባቢ እንመልሰዋለን። ሌላው አምስተኛው፣ እግዚአብሔር በነቢያቱ የተናገረው ተስፋ ምንድን ነው? አዲስ ኪዳን ከህዝቡ ጋር እንደሚገባ አዲስ ልብ እንደሚሆን ልባቸውን እንደሚያድስ መንፈሱን በውስጣቸው እንደሚያኖር በህጉ በትእዛዙ እንደሚያስኬዳቸው እግዚአብሔር የተናገረው ተስፋ አለ። ይህንን በትንቢተ ኤርሚያስ ምዕራፍ 31 ከቁጥር 31 እስከ 34፣ ትንቢተ ሕዝቅኤል ምዕራፍ 36 ከ25 እስከ 27 በስፋት እዛ ላይ እግዚአብሔር የተናገረው ነገር አለ። እኛም በባለፉት ክፍሎች ይህንን ለማየት ሞክረናል። በእዝራና በነሚያ ምንድንነው የሆነው? ትክክል ነው። ኪዳኑ ታድሷል። እዝራ የኪዳኑን ህግ ሲያነብላቸው ህዝቡም ሲሰሙ ያንን ሲቀበሉ እናያለን። ታሃድሶ ሆኗል። ነገር ግን ከዛ ቀጥለው እንደገና በኃጢአት ሲወድቁ እናያለን። ለምሳሌ ሰንበትን ሲያረክሱ በመጽሐፈ ነህሚያ ራፍ 13 ውስጥ ነህሚያ ሄዶ ለተወሰነ ጊዜ ያህል ሲመለስ በዛ የነበሩ ሰዎች በሰንበት ገበያ ሲያደርጉ ሲሻሻጡ አይቷል። በዚህ በጣም እንዳዘነና ይህንን እንዳስቀረ ይናገራል። ሰንበትን አርክሰዋል። አንድ ሁለተኛ፣ ቤተ መቅደስ ውስጥ የሆነ ክፍል ለጦቢያ መቀመጫ ወይ ደግሞ መኖሪያ እንዲሆን ሰጥተውት እናያለን። ቤተ መቅደሱን ሲያረክሱ እናያለን። ሶስተኛ ደግሞ በዛ ከነበሩ የአሕዛብ አገሮች ጋር ተጋብተው ልጆች ወልደው ደግሞ ሲኖሩ እናያለን። ይህ በዘዳግም ምዕራፍ ሰባት ውስጥ የተከለከለ ሲሆን እዝራ እንደውም ይህንን በሰማ ጊዜ ልብሱን ቀዶ አዝኖ ሲገሳቸው እናያለን። ይሄ እኮ አባቶቻችሁ የበደሉበት ምክንያት ነበረ፣ በዚህን የተማረኩት እንዴት በአባቶቻችሁ ኃጢአት ላይ ትጨምራላችሁ? እያለ በመጽሐፈ እዝራ ምዕራፍ ዘጠኝና አስር ላይ ይህንን ሀሳብ ሲናገር እናያለን። ስለዚህ አሁንም የሚያሳዝን ነገር ነው የሚሆነው እግዚአብሔር በነቢያቱ እንደተናገረው ህዝቡ ከኃጢአታቸው አልተቀደሱም፣ ልባቸው አልታደሰም። እግዚአብሔር ሕጉን በልባቸው እንደሚጽፍ ተናግሮ ነበረ። አሁንም ግን የምናየው ሕጉ ከውጭ ላይ ያለው የሚኖሩት ሕይወት አሁንም የኃጢአት ሕይወት እንደሆነ ነው የምናየው። ስለዚህ ያ በነቢያት የተነገረው ተስፋ እግዚአብሔር አዲስ ኪዳን ከሕዝቡ ጋር እንደሚገባ እግዚአብሔር ልባቸውን እንደሚያድስ የተናገረው ነገር ሲሆን አናይም ማለት ነው። ስድስተኛው እግዚአብሔር የሰጠው ተስፋ ምን ነበረ? ኢየሩሳሌም ታላቅ እንደምትሆን፣ አህዛብ ወደ ኢየሩሳሌም እንደሚመጡ፣ በዚያም እግዚአብሔር እንደሚያመልኩ የተናገረው ተስፋ ነው። እንግዲህ ይህንን ለምሳሌ በ ትንቢተ ኢሳያስ ምዕራፍ 60 ከቁጥር አንድ እስከ ሶስት ባለው ውስጥ እናገኘዋለን። እንደዚህ ይላል፦ ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል፣ ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብም ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ይሄ ምድር የሚያሳየው ኢየሩሳሌም ታላቅ እንደምትሆን አሕዛብ ወደ እሷ እንደሚመጡ እግዚአብሔር የሰጠው ተስፋ ነው። ግን አሁን እንደምናየው በከፊል ተፈጽሟል። ነህሚያ የኢየሩሳሌም ቅጥር ሰርቷል። ኢየሩሳሌም ተመስርታለች። ግን ታላቅ ስትሆን እንደተባለው አሕዛብ ሁሉ ወደ እሷ ሲጎርፉ እና እግዚአብሔር ሲያመልኩ አናይ። ስለዚህ ይህም ተስፋ ስቲል እንዳልተፈጸመ በከፊል ብቻ እንደተፈጸመ ነው የምናየው ማለት ነው። እንግዲህ በእዝራና በነህሚያ እና ከነሱ ጋር በተመለሱት በአይሁዶች ውስጥ እግዚአብሔር የጀመረውና የሰራው ስራ እንዳለ አይተናል። ከነሱ ቀጥሎስ ምንድነው የሆነው? ከዛ በኋላ የሚገኘው ታሪክ ምን ይመስላል የሚለውን ለማየት በሁለቱ ኪዳናት ማለትም በብሉይ ኪዳን እና በአዲስ ኪዳን መካከል ያለውን ጊዜ መመልከት ያስፈልጋል። በዚህ ጊዜ ውስጥ ስለተፈጸመው ታሪክ የሚነግሩ መጽሐፎች አሉ፣ በዛ ጊዜ ውስጥ የተጻፉ ናቸው። እንግዲህ እነዚህ መጽሐፍት በካቶሊክና በኦርቶዶክስ የሃይማኖት ተቋማት ልክ እንደሌሎቹ እንደ ብሉይ ኪዳን መጽሐፍት እስትንፋሰ እግዚአብሔር ያላቸው እና ስልጣን ያላቸው ተብሎ የሚወሰዱ ናቸው። በፕሮቴስታንቱ ደግሞ እንደዛ ተደርገው አይታሰቡም። እንግዲህ ይህ የስልጣናቸው ጉዳይ እና ከእግዚአብሔር እስትንፋስ የወጡ የተጻፉ ናቸው ወይ የሚለው ሀሳብ ራሱን የቻለ ጊዜ የሚጠይቅ ነው። ከኛ ዓላማ አንፃር ወደዛ አንገባም። ነገር ግን በዚህ ጊዜ ውስጥ የተፈጸመውን ታሪክ ስለሚነግሩን ያንን ለማየት ወደ እነሱ እንሄዳለን። በዋናነት መቃቢያን ተብሎ የሚታወቀው የመቃቢያን መጽሐፍት ይህንን ታሪክ ይነግረናል። በዛ ውስጥ እንደምናየው እንግዲህ ይሁዳ በፋርስ መንግስት ስር ነበረች። ከዚህ በፊትም እንዳየ ነው እዝራና ለህሚያ ከፋርስ ንጉስ ከነበረው ከቂሮስ ስልጣን ተቀብለው እርዳታ ተቀብለው መጥተው ከተማይቱን አድሰዋል፣ ቤተመቅደሱን ሰርተዋል። ስለዚህ በዛ ጊዜ የገዛ የነበረው የፋርስ መንግስት ነው። የባቢሎን መንግስት ወድቋል ኦልሬዲ፣ በሱ ፈንታ የፋርስ መንግስት ተቀምጧል። በሱ ስር ሆነው አይሁዶች እየኖሩ ሳለ ታላቁ አሌክሳንደር የተባለው የግሪክ ገዢ መጥቶ ዓለምን ሁሉ ይገዛል። የፋርስን መንግስት ይገለብጥና ሲቆጣጠር ና ያለን አይሁድም ወይ ደግሞ ኢየሩሳሌምም በዚህ ንጉስ አገዛዝ ስር ትወድቃለች። እሱ የግሪክን ካልቸር የግሪክን አስተሳሰብ ፍልስፍና በገዛባቸው ቦታዎች ሁሉ ሲያሰርጽ እና ሲያስተምር እናያለን። ንጉሱ አሌክሳንደር ከሞተ በኋላ ሁለት የግሪክ መንግስታት ሲከፈሉ እናያለን። በግብፅ ያለው ቶሎሚ የሚባሉት እና ደግሞ በሶሪያ ያሉት ሴሉሲድስ የሚባሉት ሁለቱ እየተፈራረቁ ኢየሩሳሌምን ሲገዟት እናያለን። ለረጅም ጊዜ እምነታቸውን ማድረግ እንዲችሉ የተመቅደሳቸውን፣ ስርዓታቸውን እንዲጠብቁ ተፈቅዶላቸው ሳለ ነገር ግን ከሆኑ ዓመታት በኋላ በ167 ዓመት ዓለም ከሶሪያ ከስሉሲድ ካልናቸው ከነሱ የመጣ ገዢ አንቲዮከስ ኢፒፋነስ፣ አንቲዮከስ የአምላክ መገለጥ ልንለው እንችላለን አራተኛው ንጉስ መጥቶ ይሁዳን ሲገዛ እና ቤተ መቅደሱን ሲያረክስ፣ አይሁዶች ሊቀበሉት የማይችሉትን ከህጉ ተቃራኒ የሆነ ነገር ሲያደርግ እናያለን። ከዛ የተነሳ ተቃውሞ ይነሳል፣ ህዝቡ ያምፃል። በዛ ጊዜ የመቃቢያን ቤተሰብ ተብሎ የሚታወቁት አባታቸው አናኒያ የተባለው ካህን ይነሳል። ይህንን አንቲዮከስ የተባለውን ንጉስ ይቃወማል። አናኒያ ከሞተ በኋላ ልጁ ይሁዳ መዶሻው ተብሎ የሚታወቀው ይሁዳ ማካቢስ መቃቢያ የሚለው ስም ከዛን የመጣው እሱ ከህዝቡ ጋር አንድ ላይ አብሮ በዚህ በአንቲዮከስ ላይ እና በእሱ አገዛዝ ላይ በማመፅ መንግስትን ለእስራኤል ይመልሳል። ይህንን ንጉስ ያሸንፋል። ቤተ መቅደሱን ያድሳሉ በ164 ዓመተ ዓለም ይህንን ያደርጋሉ። እንግዲህ ይሁዳና የእሱ ቤተሰቦች የመቃቢያን ስሮ መንግስት ብንለው ለረጅም ጊዜ ወደ ሰማንያ ዓመት ለሚያህል ጊዜ እየተቀያየሩ ሲገዙ እናያለን። እኒህ ሰዎች የካህናት ቤተሰቦች ናቸው። ንጉሥ ሆኖ መቀመጥ አይችሉም። ነገር ግን የንግስና ስፍራ ወይ ደግሞ በኢየሩሳሌም እየገዙ ሲኖሩ እናያለን። ከዚህ የተነሳ ህዝቡ አልተቀበላቸውም። አንዳንድ ለህዝቡ የማይመች ነገርም ሲያደርጉ ስለነበረ ከዛ የተነሳ ትልቅ ተቃውሞ እንደነበርባቸው እናያለን። በመጨረሻ ላይ ግን የሮም ጀነራል የሆነው ፖምፔ በ63 ዓመተ ዓለም መጥቶ ኢየሩሳሌምን በቁጥጥር ስር ያውላል። የመቃቢያን ሥርወ መንግሥት ፍጻሜ ይሆናል ማለት ነው። እንግዲህ በዚህ ጊዜ የተጻፉ መጽሐፍት ሌሎች መጽሐፍቶችም የዳዊትን መንግስት መመለስ፣ የእስራኤልን ወደ ምድር መመለስ፣ የእስራኤልና የይሁዳ አንድነትን በተለያየ መንገድ የነቢያትን ተስፋ ሲያስተጋቡ እናያለን። እንግዲህ ለአራት መቶ ዓመት የዳዊት ዙፋን ባዶ ነው። የሚቀመጥበት አልነበረም። በዳዊት ዙፋን የተተካ ንጉስ አልነበረም። ለምንድን ነው ብለን ጠይቀን ነበረ። ለምን እዝራ እና ዘሩባቤል ቤተመቅደሱን ሲያድሱ ነህሚያ ቅጥሩን ሲያድስ፣ ለምን የዳዊትን መንግስት አላደሱም? ለምን በዳዊት ዙፋን ሰው አላስቀመጡም? ዘሩባቤል የዳዊት ዘር ነው ብለናል። እሱም ማስቀመጥ ይችል ነበረ። ለምን አላደረጉም? ለሚለው መልስ የሚሆነን በመጽሐፈ ነህሚያ ምዕራፍ 9 ቁጥር 36 እና 37 ላይ እንደዚህ ይላል፣ እነሆ ዛሬ ባሪያዎች ነን። ፍሬዋንና በረከቷን ይበሉ ዘንድ ለአባቶቻችን በሰጠሃት ምድር እነሆ በእርሷ ባሪያዎች ነን። ስለ ኃጢአታችንም ለሾም ክብን ነገስታት በረከቷን ታበዛለች ሰውነታችንንም ይገዛሉ፣ በእንስሶቻችንም የሚወዱትን ያደርጋሉ፣ እኛም በጽኑ መከራ ላይ ነን ሲል እናያለን። እዝራም ይህንኑ ሐሳብ በምዕራፍ 9 ቁጥር 7 እስከ 9 ባለው ውስጥ ሲናገር እናያለን። ምንድን ነው ዋናው ዓላማው? ባሪያዎች ነን ሲል እናያለን። የሰባው ዓመት ምርኮ ተፈጽሟል። ከባቢሎን ምርኮ ተመልሰዋል። እኒ ሰዎች እንዳልነው ሁሉም አልተመለሱም። ግን ስቲል ራሳቸው እንዲን የሚስሉት ባሪያዎች ነን። ለምን በፋርስ ንጉስ ግዛት ውስጥ ያለ ነው ሲል እየተገዛን ያለ ነው ለዛ ነው። በዳዊት ዙፋን ንጉስ ማስቀመጥ ያልቻሉት ለምን? የፋርስ ንጉስ እየገዛቸው ያሉት፣ ሌላ ንጉስ ቢሾሙ ይህ ከፋርስ ንጉስ ጋር የሚቃረን ስለሚሆን ይሆናል ብለን ማሰብ እንችላለን። በአጭሩ አሁን የሚነግረን ይሄ ምንድን ነው? የእዝራና የህነሚያ እና የተቀሩት አይሁድ መመለስ ብዙ ለውጦችን አድርገዋል። የእግዚአብሔር ተስፋ ቃሎች በከፊል ተፈጽመዋል። ነገር ግን ምርኮ እንዳላበቃ እናያለን። የሰባ ዓመት ምርኮ አለቀ ማለት የእስራኤል የምርኮ ዘመን ተፈጸመ ማለት አይደለም። ለምን የእስራኤል ምርኮ ቢፈጸም ኖሮ በነቢያት የተነገረው እነዛ ስድስቱ ያገናቸው ነጥቦች ይሆኑ ነበረ። ነገር ግን እነዛ አለመሆናቸው ስቲል እስራኤል በምን ውስጥ ነው ያለችው በምርኮ ውስጥ ነው ያለችው የሚለውን ያሳያል። መጨረሻ የእግዚአብሔር መንግስት መግቢያ ስንጀምር ያነሳነውን ጥቅስ በማንበብ እንጨርስ። ትንቢተ ኢሳያስ ምዕራፍ 52 ቁጥር 7 የምስራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው ይላል። የመልካም ዜና የምስራች፣ እነዚህ ሁሉ ምንድናቸው ልናል? ወንጌል ማለት ነው። ኢሳያስ የተናገረው ለማን ነው? በባቢሎን ተማርካ ለነበረችው ለይሁዳ ነው። ምንድነው ተስፋው? አምላክሽ እግዚአብሔር ነግሷል። የእግዚአብሔር ወደ ጽዮን መመለስ፣ የምርኮ ዘመን ማብቃት። በተለይ ትንቢት ኢሳያስ ከምዕራፍ አርባ ጀምሮ ህዝቤን አጽናኑ፣ ህዝቤን አጽናኑ እያለ እግዚአብሔር የይሁዳ ምርኮ እንደሚያበቃ እግዚአብሔር ወደ ህዝቡ እንደሚመለስ በክብር እንደሚመለስ እግዚአብሔር ንጉስ እንደሚሆናት የተናገረው ተስፋ ነው። የእግዚአብሔር መንግስት ተስፋ ነው። ስለዚህ ምርኮ አላለቀም። የእስራኤል ህዝብ ሁሉ ተበትነው ተሰደው እና ደግሞ በምርኮ ውስጥ ስቲል እንደነበሩ እናያለን። እነዚህ ሁሉ ተስፋዎች የሚፈጸሙበትን የአዲሱን ኪዳን በሚቀጥለው ክፍል የምናይ ይሆናል። በዛሬው ክፍል እንደተጠቀማችሁ ተስፋ አረጋለሁ። እንግዲህ በሚቀጥለው በአዲስ ኪዳን ውስጥ ባለው ጥናታችን እስከምንገናኝ ድረስ እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።